ሰላም ጤና ይስጥልን የተወደዳችሁ የያውስ ሚዲያ ዩቲዩብ ቻናል ቤተሰቦቻችን በያላችሁበት ክፍለ ዓለም ሰላሞች ይብዛ ብለናል። እንደተለመደው እንደተለምደው በአዲስ መረጃ ወደ እናንተ ተመልሰን መጥተናል። እናንተም እንደሁል ጊዜ አውሩነታችሁን ከመረጃዎቻችን ፍጻሜ ድረስ እንድታደርጉ በአክብሮት እየጋበዝናችሁ ለዛሬ ወደ ይዘንላችሁ ወደመጣ ነው ትኩስ መረጃ አለፍን። በድጋሚ ከያውስ ሚዲያ ዩቲዩብ ቻናል ጋር መልካም ቆይታ። በጉፋ ዞን ኡባ ደብረ ጸሐይ ወረዳ ዘባ ከተማ የጣለው ከፍተኛ ዝናብ ባስከተለው ጎርፍ እስካሁን የአስራ አምስት ሰዎች ህይወት መቀጠፉን የወረዳው ዋና አስተዳደር አቶ ቢሊቶ ይጼና ገልጸዋል። የወረዳው አስተዳደር በደረሰው ድንገተኛ አደጋ የተሰማቸውን ሐዘን በመግለጽ አሁንም ለነፍስ አድን ስራ ቅድሚያ ሰጥተው እየሰሩ እንደሚገኙ ገልጸዋል። በተደረገው የአስክሬን ፍለጋ የአስራ አምስት ሰዎች አስክሬን የተገኘ ሲሆን አምስቱ ህፃናት መሆናቸውን አስተዳዳሪውን ገልጸዋል። ስል የዞኑ ኮሚኒኬሽን ቢሮ ዘግበዋል። በሌላ መረጃ ወደ ውጭ ለሚሄዱ የቤት ሰራተኞች አጠቃላይ ስርዓተ ትምህርት መዘጋጀቱ ተገለጸ። ሳርኮ ኢትዮጵያ ከስራና ክህሎት ሚኒስተር ጋር በመተባበር በመላ ኢትዮጵያ ተግባራዊ የሚደረግና ወደ ውጭ ለሚሄዱ የቤት ሰራተኞች አጠቃላይ ስርዓተ ትምህርት ማዘጋጀቱንም አሳውቋል። ከሚኒስተሩ ጋር የተለያዩ ስምምነቶች ማድረጉን ያሳወቀው ድርጅቱ ለሁለቱ ለሁለት ቀናት ከመላው ኢትዮጵያ ከተመረጡ ፖሊቴክኒክ ኮሌጅ ለተውጣጡ ከ35 በላይ ለሚሆኑ ተሳታፊዎች የአሰልጣኞች ስልጠና መስጠቱንም አሳውቋል። በተዘጋጀው ስርዓተ ትምህርት መሰረት ዜጎች የሚወስዱት ስልጠና ነርሶ ለመጡ ለአምስት ቀናት እንዲሁም አዲስ የሚሄዱ ከሆነ ደግሞ ለ21 ቀን ስልጠናውን እንደሚከታተሉም ተብራርቷል። ይህም ስልጠና አሰልጣኞቹ ወደ ውጭ ሀገር የሚሄዱ ዜጎች ላይ ብቁ ሰራተኛ ለማፍራት የሚያስችል ስራ እንዲሰሩ በማሰብ መዘጋጀቱም ተገልጿል። በኢትዮጵያ የተቋቋመ ድርጅቱ ማሰልጠን ብቻ ሳይሆን ስራ የማስቀጠር ሂደት ከዛም አልፎ ደህንነታቸውን የክፍያቸውንና የቀጣሪያዎቻቸውን ሁኔታ ጭምር ዳታ በመሰብሰብ ከሚኒስተር መስሪያ ቤቱ ጋር በጋራ በመሆን ቀጣይነት ያለው ስራ ይሰራልም ስል አሳስቧል። የተወደዳችው የሃውስት ሚዲያ ዩቲብ ቻናል ቤተሰቦቻችን ለዛሬ ይዘንላቸው የምጠነው መረጃ ይህን ይመስላል። ስለ ብሩነታቸው ከልብ እያመሰገንን ቻናሉ ሰብስክራይብ ቪዲዮን ላይክ እንዳይረሳ እያልን ቀጣይ በሌላ መረጃ እስክንገናኝ ቸርን ሰንብት።